ሰላም ውድ ነው የተከበራችሁ የጥሩ የኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አኔ ደህና ነኝ። ሁሉ ነገር መጀመሪያ ሰላም ነውና ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከቢሳ እየሰራው ነውና በጣም ብዙ ጊዜ ነው እዚህ ቤት ውስጥ ከቢሳ የሚሰራው ማለት ነውና አሰራሩን በሚቀጥለው ሙሉ አሰራሩን ይዤላችሁ እመጣለሁኝ ማለት ነው። ሰው ቤት ይዤ ነው የሚሄደው ብላኝ ዛሬ ይኸው እያማሰልኩ ነው ብላችኋለሁ። ሌላ ደግሞ የሰራውትን አሳያችኋለሁ። በጣም የሚጣፍጥ በጣም የሚወደድ ማለት ነው። በጣም ነው የሚወዱት ለኢድ ራሱ ማለት ነው። ይሄንን ሁለት ጣሳ ነው የሰራውት ሰርቸው፣ በጣም ነው እንትን አልቋል። የዛ ዕለት ራሱ ትንሽ ነው ያደረው ማለት ነው። ነገሩ ብዙ ሰውም ነበረ እና ቆይ ደግሞ የሰራውትን ደግሞ ሌላ አላሳያቸው። እዚህ ጋር ደግሞ ፍሩድ ሳላድ ወይም ደግሞ ምንድን ነው ስም ፈዋካ ወይም ደግሞ ፍሩት አትክልት በእንትን ማለት ነው፣ በከረሜል ነው የሰራሁት ማለት ነው። ከስር ከረሜል አለው፣ ይላችሁ፣ ከስር ከረሜል አለው። ከዛ ከላይ ፍሩት ይደረጋል። ገና የሚቀረኝ አለ። እሱን ደግሞ ጨርሼ አሳያችኋለሁ ማለት ነው። በጣም ነው የሚጣፍጠው። በሚቀጥለው ሙሉ አሰራሩን ይዤላችሁ እመጣለሁ። ቀጥ ያለው ሲያልቅ ደግሞ አሳያችኋለሁ። ይሄ ወላችሁ፣ አሁን ደግሞ አነደርሹ እንትን ጨምሬበታለሁ ማለት ነው። ትንሽ ነው ያደረግኳት እቃዋ ትንሽ ስለሆነች እንትን አላለልኝም ማለት ነው። ፍሩቱን ካደረግኩ በኋላ ኦሬንጅ ብርቱካን፣ ጭማቂ፣ ክሬም ከረሜል እና ምንድነው? ስኳር አርጌ አንድ ላይ አፍልቼ አርጌበታለሁ። አሁን ይሄ ፍሪጅ አረገዋለሁ ማለት ነው። በጣም ነው የሚጠፍጠው በጣም ነው የሚወዱት ማለት ነው። በሚቀጥለው ሙሉ አሰራሩን ይዤላችሁ እመጣለሁ። ይቻላ ያገናኘን።